ዘውዱ ሾ በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተና የተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም። ዘውዱ ሾ ቁብላለቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾ ሰላም ጠና ስለን፣ ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ። ከዚህ ከአገር እንግሊዝ የዝግጅት ክፍላችን ከእናንተ ክቡራንት ተመልካቾች አድማጮቻችን ጋር በኢትዮጵያ ጉዳይ ላይ የሚመለከታቸውን አካላቶች በተለይም በፖለቲካው፣ በኢኮኖሚ፣ በማህበራዊ በመሳሰሉት እንግዶች እያቀረብን ማወያየታችን የሚታወቅ ነው። አገራችን አሁን በገባችበት አጣብቂ ችግር ውስጥ እያንዳንዱ ዜጋ በአገርም በውጭም ቢኖርም ስለ ሀገሩ የበኩሉን ጥረት እያደረገ ኛል ተአምረኛው የለንደን ፋኖችም በጣም በሚገርም ሁኔታ በርካታ ስራዎችን እየሰሩ በተለይም የኢትዮጵያን መንግስት በአደባባይ እያጋለጡት ይገኛሉ። እጅግ በጣም በጣም ከባድ ስራ ነው የሚሰሩት። ሌሎችም ከነዚህ ከለንደን ፋኖች ሊማሩ ይገባል ብለን በተደጋጋሚ መግለጻችን አይዘነጋም። ዛሬም ለንደን ላይ አንበሳዎቹ የለንደን ፋኖች ታሪክ ሰርተዋል። በመሬት ላይ ፋኖ ትግሉን አጠናክሮ በቀጠለበት በዚህ ሰዓት፣ በዓለም አደባባይ ደግሞ የኢትዮጵያን ወኪሎች በተለይም በኢትዮጵያ ንጹሐን ላይ የሚገድሉና የሚያስገድሉትን ገበና አጋልጠዋቸዋል አንገታቸውንም አስደፍተዋቸዋል። ጉዳዩ የሚመለከታቸው የዓለም በተለይም በዚህ በቢዝነሱ ዓለም ላይ የሚገኙ የወርልድ ባንክ፣ አይኤምኤፍ፣ የአፍሪካ ቢዝነስ አካላቶች በአጠቃላይ የተሰባሰቡበት የዛሬው የአፍሪካን ቢዝነስ ኮንፈረንስ ወይም ስብሰባዎች ወይም ሰሚት ኢትዮጵያኖች አንገታቸውን የአብይ ወኪሎች የደፉበት የተዋረዱበት ፋኖቹ ደግሞ በጀግንነት የኢትዮጵያን አንደበት በመሆን ያስረዱት ለዓለም። ይህንን በተመለከተ በስፍራው በቦታው ተገኝቶ ይህንን ታሪክ እየሰራውን ወጣት ዛሬ ይዤላችሁ ቀርቤያለሁ። ከሱ ጋር የምናደርጋቸው አጠር ያሉ ውይይቶች አሉ። በቅድሚያ ለመሆኑ አንገታቸውን የደፉት እነማን ናቸው? ከዛን ጀምራለን እንያቸው። ሲነት ተመልከቷቸው ይህ በምስሉ ላይ የምታዋቸው ሁለቱ በኢትዮጵያ ወክለው መጥተው ስለ ጉዳዩ ኢትዮጵያ አድጋለች፣ ተመንድጋለች የሚል ያብይን ዲስኩር ለመንገር ነበር የመጡት። ግን አለመታደነውንና አንገታቸውን የሚያስደፉ ጀግና የኢትዮጵያ ልጆች መጡባቸው። መናገር ተሳናቸው። በዛ አደባባይ ላይ ነው በተለይም ይህ ሀሰት ነው ውሸት ነው የሚሰሩትንና የማያደርጉትን የማያውቁ

እንግዲህ ክቡራን ተመልካች፣ አድማጮቻችን እተመልከቱ በኋላ ዝርዝሩን ከዚሁ ድርጊቱን ከፈጸመው ለንደን ፋኖ ያሳውቅልናል። እንደዚህ በመሃል ገብቶ ደብዳቤዎቹን በማደን ላይ ነው የሚገኘው። ብዙዎቹ ተደናግጠዋል፣ ምን መጣብን ብለው ብሎ። እስቲ እናዳምጠው ትንሽ።

እንግዲህ ክቡራን ተመልካች፣ አድማጮቻችን በዚህ ሁኔታ ነው ወንድማችን እዚህ ገብቶ ይህንን ሁሉ ትልቅ ጉባኤ በማወቅ በተለይም የአማራ አንደበት ሆኖ በዝርዝር እያስረዳው። በተለይም ይህንን በተመለከተ አብይ አህመድ የላካት ወኪልም ስትናገር አንደበቷን አስይዘዋታል እንዲህ ነበር ስትል ያነበረ ብችው ይች የኢትዮጵያ ወኪል እንደምታዩት አብይ አህመድ የሰጣትን እያነበበች ነው የምትገኘው። ያልሰሩትን፣ ያላደረጉትን ይህንን አንብቢ ተብላ እንግዲህ ተመልካች አድማጮቻችን ለማንኛውም ይህንን በተመለከተ የነበረውን ሁኔታ በዝርዝር የሚያስረዳን እንግዳ አሁን በመስመር ላይ ነው ያለው። ከሱ ጋር የምናደርገውን አጠር ያለ ውይይት እንድትከታተሉ በማክበር ጋብዛለች። ሰላም ሰላም ወንድሜ ወርቆ፣ በጣም ከልብ እናመሰግናለን። በተለይ አንተም ጓደኞችም ስለምትሰሯቸው ተግባሮች የለንደን ፋኖ እየሰራ ያለው ነገር እጅግ እጅግ ውጤታማ ነው። በጣም እናመሰግናለን። እንደው ትንሽ ለተመልካች አድማጮቻችን ካደረግካቸው በስፍራ ተገኝተ ከጓደኞች ጋር ስለተፈጸሙት ነገሮች ለማካፈል ሞክር ያለ ያለው እንዴት ገባችሁ? ይህንን ወረቀት እስከማደል እስክትደርስ ድረስ ብዙ ጫና አልደረሰብህም? ለዚህ ምንድን ነው ያነሳሳ ዋና ምክንያት? እሺ በጣም አመሰግናለሁ። እንግዲህ እዚህም ላይ እንግዳው ሁኜ ስለቀረብኩኝ ሁ ዙር ሾውን በጣም የምንከታተለው ስፔሻሊ በኢትዮጵያ ውስጥ ስለሚደረገው ወንጀል ድምፅ ስለሆናችሁ በጣም እናመሰግናለን። በመቀጠል ያው ይሄ አፍሪካን ቢዝነስ ሰሚት 2025 የተዘጋጀው በወርልድ ባንክ፣ በአይኤምኤፍ፣ በአፍሪካ ባንክ አበዳሪዎች እና እንዲሁም ከተለያዩ ኤምባሲ ተወካዮች በመጡ አፍሪካውያን እንግሊዞችም ነው እና ይሄንን ፕሪቡክ ዳርከን ነው ቡክ ተደርጎ የሚገባ ነው እና ፑክ አርገን ቀኑ ሲደርስ ተዘጋጅተንበት ሊፍሌቶችን አዘጋጅተን ትሪፕሌ ያዘጋጀዋለ ስካን ያለው ባርኮድ ያለው ያ ባርኮድ ስካን ሲያደርጉት የአማራ ሕዝብ ምን ያህል ሰቆቃ እንደደረሰበት ስፔሻሊ አብይ አህመድ ከመጣ ጀምሮ የሚደረጉት ሬፖች የሚደረጉት ሆን ተብሎ ማሳ ማቃጠል፣ ትምህርት ቤቶችን ማቃጠል እና ብዙ ብዙ ሆስፒታሎችን ማቃጠል እና ብዙ ወንጀሎች በአማራው ላይ የደረሰውን የሚገልጽ ወረቀት ነው። ይሄንንም ለአዘጋጆቹ አድርሰናል፣ እስካን አድርገውታል። እንግዲህ ይሄን ዝግጅት አዘጋጅተን አሚን ተዘጋጅተንበት ይሄ ነው ያው ወንድሜ አዲስ አለ አዲስ ሰለሞን አንተና አለ እዛ ላይ ሲናገር ብዙም አይታይምና፣ ለንደን ፋኖ እንግዲህ እንደዚህ እቅዶችን አውጥተን ወደፊት የሚያቀርናቸው ብዙ ተቃውሞዎች አሉና የህዝባችን ሰቆቃ እስከሚቆም ድረስ የህዝባችን ላይ የሚደርሰውን ግፍ ለዓለም እናሳውቃለን። ያው እዛ ላይ የምትመለከታቸው ብዙዎቹ አንደኛው አይኤምኤፍን ወክሎ ነው፣ አንደኛው ወርድ ባንክን ወክሎ ነው። ሌላው የእንግሊዝ የእንግሊዝ ባንክ ኦፍ ቸርማን አበዳሪዎች ናቸው። ሁለቱ እነሱ ባሉበት ሰዓት ላይ ነው ይሄንን ነገር ያደረግ ነው። እና ውስጥም የነበሩት በጣም ብዙ ኢንቨስተሮች አፍሪካ ውስጥ ኢንቨስት የሚያደርጉ አበዳሪዎች ለመንግስት ኢቨን የሚያበድሩ ናቸው። እና እንዲህ እንደምታየው የኢትዮጵያ መንግስትም ተወካዮቻቸውን ልከዋል። እሷ ከተናገረች በኋላ ነው ለእሷ መልስ በሚሰጥበት ሰዓት ላይ ይህንን ተቃውሞ ያሰማ ነው። በእውነት ወረቀቱን ያዘጋጀነውን ተቀብለዋል አይተዋል። ከዛም በኋላ ደግሞ ውጭም ወጥተው ከመንግስት ኃይሎች ጋር እንደሚነጋገሩ ይህን ያህል ግፍ እየተሰራ መሆኑን አለማወቃቸውን ውጭም ሆኖ ያናገሩን አሉ። እና በአጠቃላይ ይህንን ይመስላል ማለት ነው። ቴንክ ዩ አመሰግናለሁ። ወርቁ እንደው የኢትዮጵያ ተወካዮች እጅግ እጅግ እንደሚደነግጡ ተስፋ አደርጋለሁ። ምናልባት በአማርኛ ቋንቋ ለእነሱ የተናገራችሁት ነገር ይኖር ይሆን? እዚህ ላይ አልሰማሁትም። በአብዛኛው በእንግሊዝኛ ነበር ስታብራራ የነበረው። እና እነሱስ ሊያነጋግሯችሁ አልሞክሩም? አንዳንድ ጊዜም ጸያፍ ቃላቶችን ይናገራሉ በብስጭት። እና እናንተንስ ሴቷም ሆነ ወንዶቹ አልተናገሯቸውም ይሆን? ሴቷ አንገቷን የደፋችው፣ ወንዱ ግን ዞሮ ቪዲዮ ነው የሚቀርጸው። አዲስን ያው የተነገርናቸው ምንድን ነው ህዝባችን እያለቀ እናንተ ተላላኪዎች ናቸው፣ የመንግስት ተላላኪዎች ናቸው፣ የወንጀሉ ተባባሪዎች ናቸውና ጊዜው ሲደርስ እናንተም ትጠየቁበት አላችን ነው ያላቸው። በዚህ ሰዓት ወንዱ ዞሮ ቪዲዮ ይቀርጸን ነበረ። ያው እንግዲህ ቦታውንም ብዙ ዲስተርብ ላለማድረግ ትንሽ ድምጻችንን ተገቢውን ካረግን በኋላ ቦታውን ለቀው ወተናል ማለት ነው። አመሰግናለሁ። ግን ወረቀቱን ስታድሉ ሁሉ በጣም የሚገርም ነው። እየተቀበሏችሁ ነበር፣ ምንም ሌላ ንግግር አላደረጉም እንዳልከው። ከወጡም በኋላ አንዳንዶቹ እስካን አድርገው ካዩት በኋላ የተፈጸመውን፣ ምክንያቱም ዝርዝር ጉዳዩ አለ ብለሀል እዛ ወረቀቱ ላይ እስካን ሲያደርጉት በአጠቃላይ በአማራው ላይ የተፈጸመውን ግፍና በደል በተመለከተ የሚያስረዳ ዶክሜንት እንዳለ ጠቅመኛልና ይህንን ስታድሏቸው እንደው ምንም እንትን ሳይሉ ሲቀበሉ ምንድን ነው የተሰማችሁ? ለእናንተ በተለይም ለአማራው ሕዝብ አንደበት በመሆን እንደዚህ አይነት መረጃዎችን በተደጋጋሚ ጊዜ ተሰጡ አላችሁ እና እንደው የተለየ ነገር በዛሬው ዕለት ነው ወይስ የትኛውስ ቦታ ነው እንደዚህ አይነት ስራዎች ስትሰሩ በጣም በጣም የኮራችሁበት የተመካችሁበትስ? ይሄ ይህንን እንዲህ አይነት ስራዎችን ባለፈው ዴቮንስ ላይ እሱ እንዲህ አይነት ሊፍሌቶችንም በትሪፕል የተዘጋጀ ነው። አሜሪካን አማራ ማህበር አሶሴሽን በእነሱ የተዘጋጀ ነው። በጣም ዌል ዶክሜንትር ነው እና እንግዲህ የአማራውን ህዝብ መጨፍጨፍ፣ መገደል፣ መሰደድ፣ መደፈር እንዳይማር ሆን ተብሎ ሲስተማቲካሊ አማራው ደሃ እንዲሆን ሕክምና እንዲከለከል እያደረገው ያለውን መንግስት ዋናው ስራችን ይህንን መንግስት ለአለም ማሳወቅ ነው። አማራው ላይ የሚደርሰውን ነገር አንደኛ መንግስት ገንዘብ እንዳያገኝ የሚያገኘውም ገንዘብ ድሮን ገዝቶ ወገኖቻችንን የሚያስጨፈጭፍበት እንደሆነ ከዚህ በፊትም ተቃውመናል። ዩናይትድ ኔሽንም ድረስ ሄደን ተቃውመናል። ዴቨንስም ሄደን ደብዳቤዎችን አድለናል። አሁንም እንግዲህ እዚህ ላይ የምታዩቸው ሰዎች በጣም ትልልቅ ተጽዕኖ የሚፈጥሩ ሰዎች ናቸው እና ለእነዚህም ሰዎች የኛን የአማራን ህዝብ መጨፍጨፍ ማሳወቅ አለብን ብለን በመሄድ ጭፍጨፋውን ግድያውን የሚያሳይ መደፈሩን፣ መዘረፉን፣ መታገቱን የሚያሳየውን ለእነዚህ ሰዎች ያሳውቀናል። እንግዲህ በጣም የተሳካ ስራ ነው ብለን እንገምታለን። ወደፊትም የሚቀጥል ነው። የህዝባችን ሰቆቃ እስከሚቆም ድረስ እኛም ትግላችንን አናቆምም። ከልብ አመሰግናለሁ። በተለያየ ጊዜያትም የተባበሩት የዓለም መንግስታት ትላልቅ ተቋማቶች በተገኙበትም እንግዲህ እንደዚህ አይነት ስራዎችን በመስራት እያደረጋችሁ ያለው ነገር በእውነቱ በተለያዩ የዓለም ግዛቶች የሚገኙ ኢትዮጵያና ትውልደ ኢትዮጵያኖች በትግሉም ቦታ ያሉ ፋኖች ጭምር ምስጋናቸው እጅግ የላቀ ነው። ምናልባት እንደነዚህ አይነት ተግባሮችን በተደጋጋሚ መስራታቸው ለሌሎችም ተሞክሮ ይሆናል ብዬ አስባለሁ እና የእናንተን ተሞክሮ ወስደው በሌሎችም ሀገራቶች እንዲህ አይነት ስራ ይሰሩ ዘንድ ምንድን ነው ያለ መልዕክት? አው እዚህ ሀገር አሁን በርኒጋም የአማራ ፋኖ ነው አለ። በጣም የተጠናከሩ በጣም ጠንካራ ወንድሞቻችን አሉ። እኛ ለንደንን ነው፣ ከለንደን ውጪ ያለው ደግሞ ከዚህ በፊት እነሱ ያረጉት ስራ አሉ። ለንደን ላይ አሚን በርኒጋም ላይ ጠንካራ የአማራ ፋኖ ነው ተፈጥሯል። አሁን ደግሞ እንዲሁም ጀርመንም ላይ፣ ፈረንሳይም ላይ፣ ስዊድም ላይ ሌሎች ሌሎች ሀገርም ላይ እየተፈጠረ ያለ ነው እና እንግዲህ ትግላችን የጋራ ነው ሁሉም የአማራ ህዝብ ሰቆቃ እስከሚቆምበት ድረስ ሁሉም በሚችለው ድምፁን እንዲያሰማ ለማለት ነው እንግዲህ ይህን ተሞክሮ አይቶ ያው ትግሉ ዱላ ቅብብሎች ነው ከዚ በፊት የነበሩ ወንድሞቻችን ዲሲ ግብራይል ነበሩ አሁን ደግሞ ለንደን ፋኖ የሚቀጥለው ደግሞ እንግዲህ ትግሉ እስከሚያበቃ ድረስ ደግሞ ሌሎችም ወንድሞቻችን ይህን ነገር ያሳኩታል ያረጉታል ድምፅ መሆናችንን እንቀጥላለን ማለት ነው ወርቁ አመሰግናለሁ። ለዚህ ለአፍሪካን ቢዝነስ ሰሚት ብቻ አይደለም ይህንን ጉዳይ በተለይም በእንግሊዝ የተለያዩ የውጭ ጉዳይ ሚኒስትርም የተለያየ ቦታም እያቀረባችሁ ማጋለጣችሁን የቀጠላችሁ እንዳለ ይታወቃል። በዛሬው ምነት እንደገና በጠቅላይ ሚኒስትሩ ቢሮም ይህንኑ መረጃ አቀብላችኋል። አንዳንድ ፎቶዎችም ደርሰውኛለና ምናልባት ና እዚህ ላይ እንደምታዩት ተመልካች አድማጮቻችን ወርቁና የለንደን ፋኖች በዚህ ሁኔታ አቅርበዋል። ይሄ የጠቅላይ ሚኒስትሩ ኦፊስ ነው። ይሄ ወረቀት የተቀበላችሁ ምንድን ነው? ወረቀቱስ ወይም መልእክቱ ምንድን ነው የሚለው ማን ነው ኋላ? ይህንን ወረቀት የተቀበላችሁ ሰው? እሺ ይሄ እንግዲህ የጠቅላይ ሚኒስትሩ ጸሐፊ ነው ወይም ቃል አቀባይ ነው። ይሄ ደብዳቤ የተዘጋጀው ኢንተርናሽናል አማራ ታስክ ፎርስ ከለንደን ካሉ ማህበራት ጋር በሚያዘጋጀው ሰልፍ ላይ ቅድሚያ ደብዳቤዎችን ዛሬ አስገብተናል። ጠቅላይ ሚኒስትር፣ ሌላው ብራሰልስ ላይ የኢውሮፒያን ዩኒየን ላይ በአውሮፓ ያሉ ማህበራት ከኢንተርናሽናል አማራ ታስክ ፎርስ ጋር በመተባበር እዛም ላሉት ተወካዮች ደብዳቤዎችን አዘጋጅተናል። እዛም ላይ ከመላው ዓለም አሚን ከመላው ዩሮፕ የሚመጡ ወገኖቻችን እዛ ላይ በመገኘት ድምፅ ሆነን፣ እንዲሁ ደግሞ የተዘጋጁትን ደብዳቤዎች ለተወካዮቻቸው እናቀርባለን ማለት ነው እንግዲህ በአጭሩ ይሄን ያለው ከልብ አመሰግናለሁ። እንግዲህ በአውሮፓ ግዛቾች የተለያየ አካባቢ እየተንቀሳቀሳችሁን ስለምታደርጉት ትግል የአማራው ህዝብ አንድ በት በመሆናችሁ አሁንም በድጋቢ ከልብ አመሰግናለሁ። እንደው ምናልባት እንዲህ አይነት መከራና ስቃይ የበዛበትን ኢትዮጵያ አገራችንን በተለይም በአማራው ላይ እየደረሰ ያለውን ግፍና በደል በተመለከተ በዝምታ የሚያው ወገኖች አሉ። በውጭ ሀገር የሚገኙ በተለይም የአማራ ልጆች ራሳቸው ለእነዚህ ምንድን ነው ያለህ መልእክት ው ያው እንደሚታወቀው ከዚህ በላይ የአማራ ህዝብ የሚደርስበት ሰቆቃ ግፍ ያለ አይመስለኝም እስከዛሬ ድረስ የደረሰው በጣም የሚያሰቅቅ እህቶቻችንን እንደምታዩቸው ታፍ ታፍነው ተወስደው ከደፈሯቸው በኋላ የሚያረጓቸው ስቃይ ይሄን የሚያስቀምጠን ስላልሆነ ነው ይሄ ነገር የሚያስቀምጠን ስላልሆነ በምንችለው አቅም ድምፅ እንሁን ብለን ነው ብዙዎቻችን ድምጽ እየሆንን ነው ያለ ነውና፣ አሁንም ወንድሞቻችን፣ እህቶቻችን አማራውያን፣ ሌሎች ኢትዮጵያኖችም እንግዲህ በአማራ ህዝብ ላይ የሚደርሰውን ሰቆቃና ግፍ ለማጋለጥ አማራ መሆን አይጠበቅም። የሰው ልጅ መሆኑ ብቻ በቂ ነው ነውና፣ ከዚህ በላይ የአማራ ህዝብ መሆን የለበትም፣ መገደል የለበትም፣ ትምህርት መከልከል የለበትም፣ ሕክምና መከልከል የለበትም። አዲስ አበባ እንዳይገባ የታገደ የአማራ ህዝብ ነው በየቀኑ በየሳምንቱ በትራንስፖርቶች ላይ ሆን ተብሎ እየታፈነ ገንዘብ የሚጠየቅበት የአማራ ህዝብ ነው። እናቶቻችን እህቶቻችን የሚደፈሩብን ህዝቦች ነንና በጋራ ቆመን ይሄንን ነገር ለዓለም መንግስታት በምንችለው ትግሉን በምንችለው በአቅማችን ሁላችንም ትግሉን እናግዝ ለማለት ነው። አመሰግናለሁ። ክልብ አመሰግናለሁ። ወርቆ እንግዲህ በውጭ ስለሚገኙት ያለ መልክትን ይመስላል በተለይም ይሄ ሁሉ ግፍና በደል እየተፈጸመበት ያለው የአማራ ህዝብ ተጨማሪ ጫና እየፈጥሩ የሚገኙ ለመረጣቸው ህዝብና ይመሩናል ያገለግሉናል ብሎ ያስቀመጣቸው ይሁን እንጂ ለተሰጣቸው ኃላፊነት ብቁ ሳይሆኑ ለህሊናቸው ሳይገዙ ለወዳቸው ብቻ በማድረግ የአብይን ወንበር ለማስጠበቅ ዛሬም ጭምር ስለሚሰሩት በአማራ ክልል ስለሚገኙ ሹሞች እና የብልጽግና ሰዎች ምንድን ነው የምሰጣቸው? አሁን በዛሬው ዕለት ራዚ እዚህ አንገቷን አንገታቸውን የደፉት የኢትዮጵያ ተወካዮች በኤምባሲው የሚሰሩትም አፍረው ሄደዋል። እንዳልከው ቅድም ነገ እናንተም ትጠየቃላችሁ እስከ ማለት መልእክታችሁን አስተላልፋላችኋል። በአማራ ክልል የሚገኙ የአማራውን ህዝብ ውክልና የወሰዱ የብልጽግና ሰዎች ዛሬም እንዳልኩ የአብይን ወንበር ለመጠበቅ ሌት ተቃ እንደፋ ቀና የሚሉትስ፣ ለነዚህስ ምንድነው ያለ መልእክት? እነሱን ያው እንግዲህ የአማራ ህዝብ ይጽፋል፣ ጽፎ ያስቀምጣል። የበደለውንም ድምፅ የሆነለትንም የአማራ ህዝብ ጽፎ ያስቀምጣል። ይሁዳ ነበረ፣ ይሁዳን አለ፣ ይሁዳ ይኖራል። የአማራን ህዝብ እየሸጡ ባንዳዎች፣ የስርዓቱ አገልጋዮች፣ ፍርፋሪ ለቃሚዎች ነገ ከተጠያቂነት እንደማያመልጡ እነሱም ያውቁታል። አረፈደም አሁኑ ህዝቦቻቸውን ይቅርታ ብለው የበደሉትን ህዝብ ክሰው ትግሉን እንዲቀላቀሉ ብዙ ጊዜ ከወንድሞቻችን ከመሬት ላይ ብዙ ጊዜ ተነግሯቸዋል። ብዙ ጊዜም ያንን ሰምተው ወደ ትግሉ የተቀላቀሉ አሉ። አሁንም ቢሆን ትግሉን እየበደሉ፣ ወንድሞቻቸውን እያስገደሉ፣ እህቶቻቸውን እያስደፈሩ ለሆዳቸው ኪሳቸውን የሚመሉ ከተጠያቂነት አያመልጡ መቼም አያመልጡ። ይህን ትግል ምርጫ የሌለን ትግል ነው። ማሸነፍ ብቻ ነው ምርጫችን። ከእግዚአብሔር ጋር እናሸንፈዋለን። እነዚህ ሰዎች ግን ለታሪክም ለፍርድም አያመልጡም ለማለት ነው። አመሰግናለሁ። ከልብ አመሰግናለሁ ወርቁ። የመጨረሻ ጥያቄ ላድርገው። በተለይም በዘመቻ አንድነት ፋኖች እምድር ላይ ያለውን ተግባራዊ እንቅስቃሴ እያደረጉ ታላላቅ ጀብዶችን እየፈጸሙ ድል በድል ወደፊት እየገሰገሱ ነው የሚስተዋሉት። በዚህ በውጭም የሚገኘው ልክ እንደ ለንደን ፋኖ ተጠናክሮ በጋራና በአንድነት ልክ ዘመቻ አንድነት ብለው እንዳወጁት ሁሉ በውጭ የሚገኘው ማህበረሰብስ ምን ይጠበቅበታል? በጋራ ሆኖ በመስራት ውስጥ በኩል እንደዚሁም ለንደን ፋኖም ተከፋፍለዋል የሚለው አሁን እየተደፈነው ያለ እንዳለ ነው ያለኝ መረጃና እሁን ጠንክራችሁ የመቀጠሉ ሁኔታ ምን ይመስላል በዚህ ጥያቄ እንቋጫለን አመሰግናለሁ አመሰግናለሁ በድጋሚ ያው እንደሚታወቀው እንግዲህ በዓለም ላይ ያሉ ማህበራት ወደ አንድ መጥተዋል እንግዲህ ኢንተርናሽናል አማራ ታስክ ፎርስ ተብሎ እየተቋቋመ ተቋም እየተገነባ ነው ያለው ከሀያ ስምንት በላይ በመላው ዓለም ያሉ ማህበራቶች ወደ አንድ መጥተዋል እንግዲህ ይሄ ተቋም እየተገነባ ነው። በሁላችንም በጋራ በዩሮፕም በአሜሪካም በአፍሪካም ያሉ ሁላችንም በጋራ ቆመን የምንሰራበት ተቋም እየተገነባ ነው። በዚህ አጋጣሚ በዚህ ያልተካተታችሁና ያላወቃችሁ፣ ያልሰማችሁ ካላችሁ ወደዚህ እንድትካተቱ ጠይቃለሁ። ሌላው ለንደን ፋኖ ያለ ነው የሚኖር ነው። የአማራ ህዝብ ሰቆቃ እስከሚያበቃ ድረስ በጋራ ከወንድሞቻችን ጋር ያሉንን ችግሮች ችግሮች ይኖራሉ። ስራ ሲሰሩ ችግሮች ይኖራሉ። ችግሮቻችን ግን ከአማራ ህዝብ ትግል አይበልጥም በሚል ችግሮቻችንን እየቀረፍን በጋራ የምንተካከልበትን ስትራቴጂ ፈጥረን እንደምታየው ትላንት ወንድም ያዲስ ነበረ፣ አንተንም ነበረ፣ መግባት ስለማይቻል ነው። ፊ ያለው ጥቂት ሰው ብቻ ስለሚገባ ነው እንጂ ይግባ ቢባል ለንደን ፋኖ ከ250 በላይ ሜምበሮችን መዝግበን ወደ ተቋም የቀየር ነው ነው እና ወደፊት እንግዲህ ለንደን ፋኖ ጠንክሮ ከወንድሞቹ ከበርኒንጋም ፋኖ ከማንቸስተር ፋኖ ከሌሎችም ሀገራት ካሉ ፋኖች ጋር ጠንክረን ለህዝባችን በጋራ ድምፅ እንሆናለ ለማለት ነው። በእኔ በኩል ያለው ይህን ይመስላል። እግዚአብሔር ይስጥልኝ። ከልብ አመሰግናለሁ ወንድማችን ወርቁ ስለሰጠኝ አስተያየት እና ስለምታደርጓቸው ሁሉ ምስጋና የከፍ ያለ ነው። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። ሰላም ያገናኛል።

ክብራንት ተመልካች ተመልካች አድማጮቻችን፣ ከወንድማችን ወርቁ ጋር ያደረግነው አጠር ያለ ውይይት ይህንን ይመስል ነበር። የለንደን ፋኖች ትግላቸውን አጠናክረው ከፍተኛ ስራ እየሰሩ ነው። በሀገሪቱ የሚሰዋለውን ችግር ከመቅረፍ አኳያ በእያንዳንዱ ኢትዮጵያ እያደረገ ያለው ተጋድሎ እጅግ እጅግ የሚያበረታታ ነው። እንግዲህ የዘውዱ ሾው ሚዲያም እነዚህን ጉዳዮች እየተከታተለ ለእናንተ ክብራንት ተመልካች አድማጮቻችን ማቅረባችን ይቀጥላል። ለዛሬው ከወንድማችን ፋኖ ወርቁ በለንደን ጋር ያደረግነው ውይይት በዚህ ቋጨው። በነገ ሁለት በሌሎች ጉዳዮች እስከምንገናኝ ሰላም ጤና ስጥልኝ ያልኩ የምሰናበታችሁ እኔ ዘውዱ መንግስቴ ነኝ። መልካም ጊዜ። ዘውዱ ሾ በመላው አውሮፓ የሚኖሩ ኢትዮጵያውያንና እና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ የተሳትፎና ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁብ ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው